ሰላም ውድ የአሜን ቴክኖሎጂ ኢንስቲትዩት ቤተሰቦች፣ ማሰልጠኛ ተቋማችን ከስልጠና ባሻገር ለእናንተ ለውድ ቤተሰቦቻችን ቪዲዮዎችን እንደምንሰራላችሁ ይታወቃል። ዛሬም በአዲስ ቪዲዮ መጥተናል። ጀነሬተራችን አውትፑት ቮልቴጅ ከሌለው እንዴት ማስተካከል እንደምንችል አብረን እናያለን። ላይክ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። አንድ ጀነሬተር አውትፑት ቮልቴጅ እንዲኖረው ወይም ደግሞ ቮልቴጅ ጀነሬት እንዲያደርግልን በዋነኛነት ሶስት ነገሮች ያስፈልጉታል። አንደኛ ማግኔት ያስፈልገዋል። ሁለተኛ ነገር ኮይል ያስፈልገዋል። ሶስተኛ ነገር ደግሞ ሮቴሽን ወይም ደግሞ ፕራይምቨር ያስፈልገናል ማለት ነው። ፕራይምቨራችን ኢንጂን ነው ፎር ኢመርጀንሲ ጀነሬተሮች ኢንጂን ነው። ሶ ኢንጂን ሂት ኢነርጂን ወደ ሜካኒካል ኢነርጂ ኮንቨርት ያደርግልንና በክራንክ ሻፍቱ አማካኝነት የጄኔሬተራችን ፊልድ ኮይል ወይም ደግሞ ማግኔቱ አብሮ ሮቴት ሲያደርግ ሮተሩ ላይ ተለዋጭ የሆነ ማግኔቲክ ፍላክስ ይፈጠራል ማለት ነው። ሌላኛው የሚያስፈልገን ፊልድ ኮይላችን ነው። ይሄ የምታዩት ኮምፖነንት ፊልድ ኮይል ይባላል። ይሄ ፊልድ ኮይላችን እዚጋ እዚ ጋ ጥምጥም ሽቦ ነው እንደምታዩት። ከዚያ ዚች ጋ ሁለት ስሊፕሪንጎች አሉ። እነዚህ ስሊፕሪንጎች አንደኛው ስሊፕሪንግ የአንደኛው ተርሚናል ኢንድ ነው፣ ሌላኛው ደግሞ የሌላኛው ተርሚናል ኢንድ ነው። ስለዚ ኤግዛይቴሽን በሚኖርበት ሰዓት እዚ ጋ ሁለቱ ብረሾች ማለት ነው የብረሾቹ ተርሚናሎች ልክ እንደዚህ በሚያርፉበት ሰዓት እዚ ላይ ዲሲ ከረንት ለፊልድ ኮይል ደርስና ፊልድ ኮይላችን ማግኔት ይሆናል ማለት ነው። ሌላው እዚህ ላይ ፊልድ ኮይላችን ላይ እዚጋ የምታዩት ጥቁሩ ነገር ፐርማነንት ማግኔት፣ በግራና በቀኝ እዚጋና በዚህ በኩል ፐርማነንት ማግኔት አለው። ይሄ ፐርማነንት ማግኔት ጥቅሙ ምንድነው? እሱ ፊልድ ኮይላችን ቅሬት የሆነውን ማግኔት ኦር ደግሞ ትረሾልድ የምንለው ማግኔት እንዳያጣ ወይም ደግሞ ማግኔት ፕሮፐርቲውን ሉዝ እንዳያደርግ ያግዘናል ማለት ነው። ሌላኛው ነገር ሶስተኛ ኮምፖነንታችን ወይም ሶስተኛ የሚያስፈልገን ነገር አርማቸር ነው። አርማቸር ኮይላችን በፕራይም ቨሩ ፊልድ ዋይንዲንጋችን ሮቴት በሚያደርግበት ሰዓት እዚህ አርማቸር ኮይላችን ላይ ቮልቴጅ ኢንዲዩስ የሚያደርግበት ኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል መሰረት ወይም በፈራዳይስ ሎ ቮልቴጅ ኢንዲውስ የሚያደርግበት ፓርት ደግሞ አርማቸር ኮይል እንለዋለን ማለት ነው። ዘን እዚህ ላይ ኢንዲውስ የሆነው ቮልቴጅ በእነዚህ በሁለቱ ተርሚናሎች ፌዝ እና ኒውትራል ሆኖ ወደ ሎዳችን ይሄዳል ማለት ነው። እዚህ ጋር የምታያቸው አራቱ ተርሚናሎች ደግሞ ሁለቱ ተርሚናሎች ወደ ቮልቴጅ ሬጉሌተሩ የሚገቡ ናቸው። አክቹዋሊ አራቱም የሚገቡ ናቸው። ሁለቱ ለሬክቲፊኬሽን ፐርፐዝ የሚገቡ ናቸው። ሁለቱ ደግሞ ለሴንሲንግ ኤሌመንት ለሬጉሌተራችን ሴንሲንግ ኤለመንቱ የሚገቡ ተርሚናሎች ናቸው ማለት ነው። እነዚህ እዚ ጋር የምታዩቸው ሁለቱ ተርሚናሎች ደግሞ ለዲሲ ፐርፐስ ተብሎ የተጠቀለለ ዋይንዲንግ ነው። ስለዛ ይሄ ሬክቲፋየር ሰርኪዩት ውስጥ ይገባና ከሬክቲ ፋየር ሰርኪዩት የሚወጡት ሁለቱ ተርሚናሎች ፕላስ ማይነስ ሆነው ወደዚህ ወደ ቦርዳችን ይመጣሉ ማለት ነው ሶ ከነዚህ ከሶስቱ ነገሮች አንድኛው ከጎደለ፣ ማግኔት ከሌለ፣ አርማቸሩ ኦፕን ኦር ሾርት ካደረገ ዋይንዲንጋችን አውትፑት ቮልቴጅ አይኖረውም ማለት ነው። እንዴት ቴስት እናደርጋለን የሚለውን አብረን እናያለን። ኮንቲኒቲ ላይ እናደርግና የአርማቸር ተርሚናሎችን የኛውን ተርሚናልና የኛውን ተርሚናል በመልቲሜትር ቼክ ስናደርግ ኮንቲኒቲ የሚያነብልን ከሆነ ኮንቲኒቲ እና ሬዚስታንስ እዚህ ሬዚስታንስ እዚህ ጋር አምስት ነጥብ 29 ኦም እያነበበ ነው። ሰርኪዩቱ ኦፕን አላደረገም ማለት ነው። ኦፕን ሰርኪዩት የለውም፣ ሾርት ሰርኪዩትም አክቹአሊ የለውም። ሾርት ሰርኪዩት ቢኖረው ኖሮ ሬዚስታንሳችን ወደ ዜሮ የተጠጋ ሪዲንግ እያነብልን ነበረ። አሁን እያነበበ ያለው አምስት ነጥብ 28 ኦም ነው። አርማቸር ዋይንዲንጋችን ኖርማል ነው ወይም ደግሞ ኦፕን አላደረገም ማለት ነው። ሌላኛው እዚ ጋ ለዲሲ ፐርፐስ ተብሎ የተጠመጠመ ዋይንዲንግ ኦፕን ሰርኪዩት አለው ወይስ የለው የሚለውን ቼክ ስናደርግ እዚጋ 089 አካባቢ ኦም ሪድ እያደረገ ነው። ሬዚስታንሱ ያነሰበት ምክንያት ጥምጥም ሽቦ ትንሽ ስለሆነ ነው። ጥምጥም ሽቦ ትንሽ ስለሆነ ሬዚስታንሱ ይቀንሳል። ሌላው እዚሁ ላይ ሆነን ለዲሲ ፐርፐዝ ወይም ለዲሲ ዓላማ ተብሎ የተጠቀለለው ዋይንዲንግ እና ሜይን አውትፑት ቮልቴጃችን ኢንዲውስ የሚያደርገው ዋይንዲንግ ሾርት ሰርኪዩት አለው ወይ የሚለውን ቼክ ስናደርግ አንደኛውን እዚህ ላይ እናደርጋለን፣ ሌላኛውን ደግሞ እዚህ ላይ አድርገን ቼክ ስናደርግ የሚያነባው ኦኤል ነው። ኦኤል ነው ማለት ኦቨር ሊሚት ነው፣ ሃይ ሪስተንስ ነው። ስለዚ ሁለቱ ዋይንዲንጎች ሾርት ሰርኪዩት የላቸውም ማለት ነው። ሌላኛው ሌላኛው ቼክ የምናደርገው ደግሞ ከቦዲ ጋራ ከቦዲ ጋር ግራውንድ አድርጓል ወይስ አላደረገም የሚለውን ቼክ እናደርጋለን። ከቦዲ ጋር ግራውንድ አድርጓል ወይስ አላደረገም የሚለውን ቼክ ስናደረግ ይህንን እዚህ ሜን አውቱት ቮልቴ ወይም ደግሞ ሜን ዋይንዲንጋችን ላይ እናደርግ እና እዚህ ላይ ቦዲ ላይ ስናደርገው ኮንቲኒቲ የማያነብ ከሆነ ግራውንድ አላደረገም ማለት ነው። ኮንቲኒቲ የሚያነብልን ከሆነ ደግሞ ግራውንድ አድርጓል ማለት ነው። ሶስቱም ኦፕን ሰርኪዩትም፣ ሾርት ሰርኪዩትም ግራውንድም ፎልት ስለሆኑ ሶስቱም ኬዞች መኖር የለባቸውም ማለት ነው። ሌላ ቼክ የምናደርገው ፊልድ ዋይንዲንጋችን ነው። ፊልድ ዋይንዲንጋችንን ሾርት ሰርኪዩት፣ ኦፕን ሰርኪዩት እና ግራውንድ ማድረግ አለማድረጉን ቼክ እናደርጋለን። ስለዚያ ቼክ ስናደርግ እዚህ ጋ አንደኛውን የመልቲሜትር ፕሮቭ እዚህኛው ስሊፕሪንግ ላይ ሌላኛውን ደግሞ ሌላኛው ስሊፕሪንግ ላይ አድርገን ቴስት ስናደርግ መልቲሜትራችን ሪዲንግ ያነባል። 39.4 አካባቢ ኦም ያነባል። ምን ማለት ነው? ዋይንዲንጉ ይሄ የፊልድ ዋይንዲንጋችን ኦፕን ሰርኪዩት የለውም የሚለውን ቼክ ያደርግልናል ማለት ነው። ሌላኛው እዚሁ ስሊፕሪንጋችን ላይ ሆነን ሌላ ግራውንድ ማድረግ እና ለማድረግ ብሎን ያለበት ቦታ ላይ ፈልገን ቼክ እናደርጋለን። ስለዛ እዚህ ላይ ምንም አይነት ሪዲንግ እያነበበልን አይደለም። ሪዲንግ እያነበበ አይደለም ማለት ሰርኪዩቱ ኖርማል ነው ማለት ነው። አሁን ደግሞ ጀነሬተራችንን አስነስተን አውቶት ቮልቴጅ አለው ወይስ የለውም የሚለውን ቼክ እናደርግና፣ አውቶት ቮልቴጅ ከሌለው ደግሞ እንዴት ማስተካከል እንችላለን የሚለውን አብረን እናያለን ማለት ነው። ጀነሬተራችንን ለማስነሳት ቁልፋችንን ኦን ፖዚሽን ላይ እናደርጋለን። ኦን ፖዚሽን ላይ አደረግን፣ ከዚያ በኋላ በማኔ ቬሎ ስበን እናስነሳለን ማለት ነው። እሺ አሁን ኮምፕሬሽን የለውም። ስለዚህ ምን እናደርጋለን? እቺን ቫልቭዋን ክሎዝ እናደርጋትና ከዛ በኋላ ጀነሬተሩ ላይ ሪዲንግ እናያለን ማለት ነው ቤቱ ላይ ያለው ሪዲንግ

እዚህ ቮልት ሜትራችን ላይ ወይም ጌጃችን ላይ እያነበበ የነበረው ወደ 16 ቮልት አካባቢ ነበር። በመልቲ ሜትራችንም ቼክ ስናደርገው 16 ቮልት አካባቢ ነው ጄኔሬት እያደረገልን ማለት ነው። ስለዚህ ይህንን አውትፑት ቮልቴጃችንን ወይም ደግሞ ማክሲመም አውቶ ቮልቴጃችን ጀኔሬት እንዳያደርግ ያደረገው ቅድም ካልኳችሁ ከሶስቱ ኬዞች አንዱ ነው የሚሆነው ማለት ነው። ወይ ፊልድ ዋይንዲንጉ ላይ ዲሲ ከረንት አልደረሰለትም፣ ኦር ደግሞ አርማቸር ዋይንዲንጋችን ኦፕን ሰርኪዩት ሊኖረው ይችላል፣ ሾርት ሰርኪዩት የመሳሰሉት ሊኖረው ይችላል። ስለዚያ እስኪ እነዚያ ነገሮች ቼክ እናደርጋቸው አብረን። ቮልቴጁ ጀኔሬት ያልሆነባቸው ምክንያቶች አንደኛ ሬጉሌተሩ ተበላሽቶ ሊሆን ይችላል። ሁለተኛ ነገር ብሬሽ አጥሮ ሊሆን ይችላል። ሶስተኛው ነገር ፊልድ ዋይንዲንጋችን ኦፕን ወይም ደግሞ ሾርት ሰርኪዩት ሊኖረው ይችላል። አራተኛ ነገር አርማቸር ዋይንዲንጋችን ኦፕን፣ ሾርት እና ግራውንድ ሰርኪዩት ሊኖረው ይችላል። ስለዚ ከነዚህ ኬዞች ውስጥ እንፈትሻለን ማለት ነው። መጀመሪያ ባትሪያችንን እንፈታለን። ከዚያ ባትሪያችንን ከፈታም በኋላ በስምንት ቁጥር ሬር ከቨሩን እንፈታለን። ሬር ከቨራችንን ካነሳም በኋላ የመጀመሪያ ቼክ የምናደርገው ፊልድ ዋይንዲንጋችንን ቼክ እናደርገዋለን። ፊልድ ዋይንዲንጋችን ኦፕን ወይም ሾር ሰርኪውት አለው ወይስ የለውም የሚለውን ቼክ ለማድረግ ኮንቲኒቲ ላይ እናደርግና ከዚያ አርማቸር ዋይንዲንጋችንን ቼክ እናደርግ። እነዚህ ሁለቱ የምታያቸው ተርሚናሎች የአርማቸር ዋይንዲንግ ተርሚናሎች ናቸው። ስለዛ እዚህ ጋርና እዚህ ጋር አድርገን ቼክ ስናደርግ ኮንቲኒቲ እና ሪዲንግ ይሰጠናል ማለት ነው። ስለዛ ሰርኪቱ ኦፕን አላደረገም ማለት ነው። ሪዲንጉ ደግሞ 6 ነጥብ 1 4 አካባቢ ስለሆነ ሾርት ሰርኪዩት የለውም። ኢትሰልፍ ሾርት አላደረገም ማለት እንችላለን። ሌላኛው ቼክ የምናደርገው ግራውንድ ሰርኪዩት ወይም ደግሞ ከቦዲ ጋር ግራውንድ አድርጓል ወይስ አላድርግም የሚለውን አንዱን እዚህ ጋር ይዘን ሌላኛውን ደግሞ እዚህ ብሎን ያለበት ቦታ ላይ ይዘን ቼክ ስናደርግ ሪድ የሚያደርግልን ኦኤል ነው። ሲስተማችን ወይም ደግሞ አርማቸራችን ግራውንድ አላድርግም የሚለውን ቼክ ያደርግላን ማለት። ሌላው የምናየው ፊልድ ዋይንዲንጋችን እንፈትሻለን። ስለዚ ፊልድ ዋይንዲንጋችንን በምፈትሽበት ጊዜ ብረሹን ሳንፈታ የብረሹ ሁለቱ ተርሚናሎች ላይ እነዚህ የብረሹ ሁለቱ ተርሚናሎች ላይ አንዱን ፕሮቭ እዚህ ሌላኛውን ፕሮቭ ደግሞ እዝችኛ ተርሚናል ላይ እዝችና እዝችኛዋ ተርሚናል ላይ አድርገን ኮንቲኒቲ የሚያነብልን ከሆነ አንደኛ ብሬሽ አላጠረም ማለት እንችላለን። ሁለተኛ ነገር ደግሞ ፊልድ ዋይንዲንጋችን ኦፕን ሰርኪዩት የለውም የሚለውን ነገር ቼክ ማድረግ እንችላለን ማለት ነው። አንደኛውን እዚህ ሌላኛውን ደግሞ እዚህ ስናደርገው እዚጋ ምንም አይነት ሪዲንግ እያነበበልን አደለም። ስለዛ ሪዲንግ እያነበበልን ካልሆነ ኬዙ ወይ ብሬሹ አጥሯል ወይ ደግሞ ፊልድ ዋይንዲንጋችን ኦፕን አድርጓል ማለት ነው። እስኪ ብሬሹን እንፈታና ደግሞ ፊልድ ዋይንዲንጉን ለብቻ ቼክ እናደርጋለን ማለት ነው። ኬዙ ብሬሹ አጥሮ ነው ወይስ ደግሞ ፊልድ ዋይንዲንጋችን ኦፕን ሰርኪዩት ኖሮት ነው የሚለውን ቼክ ለማድረግ ብሬሻችንን እንፈታለን። ብሬሻችንን ከመፍታታችን በፊት ከሬጉሌተሩ የምትወጣዋን ሁለቱን ተርሚናሎች ቀስ ብለን በሎንግ ኖዝ እናላቅቃለን። ከዚያ በኋላ የብሬሹ የታሰረችበትን ብሎን በስምንት ቁጥር መፍቻ እንፈታለን። ከዚያ ብሬሹን ቀስ ብለን ብሬሻችንን እናነሳና እናየዋለን ማለት ነው። ስለዚ አሁን እንደምታዩት ብሬሹ አንድኛው በጣም አጥሯል። ስለዚ ይሄ ሄዶ ስሊፕሪንጉ ላይ መርገጥ አይችልም። ስለዚ ስሊፕሪንጉ ላይ መርገጥ አይችልም ማለት ኤግዛይቴሽን ከረንታችን ከሬጉሌተሩ ወደ ፊልድ ዋይንዲንጋችን እየደረሰው አይደለም ማለት ነው። ስለዛ ብሬሹ ሪፕሌስ ይደረጋል ማለት ነው። ብሬሹ ሪፕሌስ ነው የሚደረገው ብሬሽ ሜንቴን አይደረግም። ስለዛ ብሬሻችንን ሪፕሌስ እናደርጋለን ማለት ነው። ከዛ በፊት ግን እስኪ ፊልድ ዋይንዲንጋችን ኦፕን ሰርኪዩት አለው ወይስ የለውም የሚለውን ቼክ እናድርገው። ስለዛ የመልቲሜትሩን ፕሮቮች ሁለቱ ስሊፕሪንጎች ላይ እናደርግና ኮንቲኒቲ ቼክ እናደርጋለን ማለት ነው። ስለዛ ኮንቲኒቲ እና ሪዲንግ መልቲሜትራችን መልቲሜትሩ ኮንቲኒቲ እና ሪዲንግ እየሰጠን ነው። ስለዛ ፊልድ ዋይንዲንጋችን ላይ ኦፕን ሰርኪዩት የለም ማለት ነው። ሶ አሁን ቀጥታ የምናደርገው ምንድን ነው፣ ብሬሻችንን እንደምታዩት ብሬሹ ስላጠረ ብሬሻችንን በሌላ ብሬሽ ሰብስቲዩት እናድርገው፣ ወይም ሪፕሌስ እናደርገዋለን ማለት ነው። ይሄኛው ብሬሽ እንደምታዩት፣ ሁለቱም የብሬሾቹ ተርሚናሎች ኖርማል ናቸው። ሄደው ስሊፕሪንጉን መርገጥ ይችላሉ። አብረን እንቀይረው። የብሬሹ ተርሚናሎች ስሊፕሪንጉን መርገጡን ቼክ እናደርጋለን። አስረግጠን ቀስ ብለን እናስረግጥና እናስራለን ማለት ነው። ይህንም ቁርጡ ደስ ይለኛል። ብሬሻችንን እንደዚህ እንይዝና ቀስ ብለን እናስራለን፣ ተርሚናል እንዳንበጥስ ማለት ነው። እዚህ ቀስ ብለን በእጃችን ካስጠጋ ነው በኋላ በስምንት ቁጥር መፍቻ ደግሞ ጠበቅ እናደርገዋለን ማለት ነው። ሄዶ ፊልድ ዋይንዲንጉ ላይ ብሬሹ ወይም ደግሞ ስሊፕ ሪንጉ ላይ ብሬሹ እንዲረግጥልን ማለት ነው። ከዚያ በኋላ እነዚህ ከሬጉሌተር የሚመጡን ተርሚናሎች ፖዘቲቭን ፖዘቲቭ ተርሚናሉ ላይ እንሰካለን፣ ኔጌቲቭን ደግሞ ኔጌቲቭ ተርሚናሉ ላይ እንሰካለን ማለት ነው። ከዚያ ጀነሬተራችንን አስነስተን አውትፑት ቮልቴጃችን ተስተካክሏል ወይስ አልተስተካከለም የሚለውን ቼክ እናደርጋለን። ሶ ጀነሬተራችንን ለማስነሳት መጀመሪያ ባትሪያችንን ማሰር አለብን። ባትሪ ስናስር መጀመሪያ ፖዘቲቭ እናስራለን፣ ከዚያ ኔጌቲፋችንን እናስራለን። ባትሪ ሲታሰር መጀመሪያ ፖዘቲቭ ነው የሚታሰረው፣ ከዛ ኔጌቲቭ ነው። ስንፈታ ደግሞ መጀመሪያ ኔጌቲቭ፣ ከዛ ፖዘቲቭ ነው የምንፈታው ማለት ነው። ስለዛ ይኸው ኔጌቲቫችንን እያሰርን ነው። ከአሰርን በኋላ ሉዝ ኮኔክሽን እንዳይኖረው በስምንት ቁጥር መፍቻ ጠበቅ እናደርጋታለን ከዚያ ጀነሬተራችንን አስነስተን አውቶት ቮልቴጃችንን ቼክ እናደርጋለን ማለት ነው። ሶ ለማስነሳት ቅድም እንዳደረግነው ኦን ፖዚሽን ላይ እናደርጋለን። ከዚያ በኋላ በማኒቬሎ ወይም በማኑዋል ስበን ለማስነሳት እንሞክራለን ማለት ነው።

አውቱት ቮልቴጅ እየሰጠን ነው ያለ ችግራችንን አስወግደናል ማለት ነው። የጀኔሬተራችን አውቱት ቮልቴጅ ጀነሬት ያላደረገበት ምክንያት ብረሹ ነበር። ብረሽ አጥሮ ስለነበረ ብሬሻችንን እቼ የምታዩት ብሬሿ እችኛዋ ተርሚናል አጥራ ስለነበረ ስሊፕሪንግ ላይ መርገጥ አትችልም ነበረ። እሷን በሌላ ብሬሽ ሰብስቲዩስ እናደርጋት፣ ጀነሬተራችን አውቶት ቮልቴጅ ጀነሬት ማድረግ ችሏል ማለት ነው። አንድ ጀነሬተር አውቶት ቮልቴጅ ጀነሬት አላደርግ ካለን ቢያንስ ብሬሹን መፈተሽ አለብን። የመጀመሪያ ነገር ሬጉሌተሩን መፈተሽ አለብን። ከዚያ አርማቸር ዋይንዲንጉንና ፊልድ ዋይንዲንጉን ቴስት ማድረግ ይኖርብናል ማለት ነው። እሺ፣ ተመልካቾቻችን የዛሬው ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ እናደርጋለን። መሰልጠን ለምትፈልጉ ወጣቶች ደግሞ አሜን ኢንስቲትዩት ኦፍ ቴክኖሎጂ ቦሌ ሚካኤል መታችሁ መሰልጠን ትችላላችሁ። ሌላ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልን።